ያለንበት ወቅት መልስ ሰርግ፣ ቅልቅል፣ የተለያዩ ፕሮግራሞች የሚዘጋጁበት ጊዜ ላይ ነን። ለእነዚህ የሚሆኑ ደግሞ የሀበሻ ቀሚስ የሚፈልጉ ከሆነ ዛሬ የተገኘሁት ሀሴት ጥበብ ነው ያሏቸውን የባህል ልብስ አይነቶች ዋጋ ወደ እናንተ ማድረስ ይሆናል። እኔ ደነኝ፣ ቻናሉ ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ፣ አብራችሁን ቆዩ። ሰላም እንዴት ነህ? ሰላም ናሽ ነሽ እንዴት ናችሁ? ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆይህ። እንግዲህ አሁን ያለንበት ወቅት ሰርግ፣ መልስ፣ ቅልቅል የተለያዩ ፕሮግራሞች የሚደረጉበት ወቅት ላይ ነው። ለዚህ ደግሞ የሀበሻ ቀሚስ ተመራጭ ነው። ለዛም ነው ዛሬ ወደ እናንተ ጎረ ያልኩት። እስቲ ራስን ከማስተዋወቅ እንጀምር። አመሰግናለሁ። እኔ ስሜ አብርሃም ይባላሉ። ያው የሀሴት ጥበብ ባለቤት ነኝ። መልካም። እንግዲህ አብርሃም፣ ተመልካቾች ወደ ሀሴት ጥበብ ሲመጡ ምን ምን የሀበሻ ቀሚሶችን ያገኛሉ? ወደ ሀሴት ጥበብ ሲመጡ እንደሚታወቁ ያው ብዙ ደንበኞቻችን ያውቃሉ። አብዛኛውን የአክሱም ልብሶች የምንይዘው ጥራታቸው የጠበቀ እና በጣም ኳሊቲ በሆነ በአንደኛ ደረጃ ጨርቅ ብቻ ነው የምንሰራው። ይሄን ብዙዎቹ ከዘምሮቻችን ያውቁናል። ስለዚህ ከነሱ አንዱ አንዱ የለበስሽው አይነት ይሄ፣ በአዲስ ፋሽን ነው እንደምታየው። እኔም እንግዲህ ከእናንተ ነው የለበስኩት። ጥሩ፣ አሁን ላይ የሚለበሱ ፋሽን የሚባሉ አዳዲስ ዲዛይኖች ያሏቸው ጥበብ የትኞቹ ናቸው? እስኪ እሱን አሳየ። በጣም ሞልተዋል። በአሁኑ ሰዓት ብዙ አዳዲስ ልብሶች አሉ። ከጥቋቁሮች ጀምረን ለምሳሌ እነዚህ ይህ እንደሚታየው አዲስ ልብስ ነው። አዲስ ዲዛይን ነው። አዲስ ዲዛይን ነው። በክብር ነው የተቀመጠው እንግዲህ ስእንደምታይ ይሄ አክስምለስ አንደኛ ደረጃ የሚባለውም ይሄ። ዋው በጣም ነው የሚያምረው። ባለ ከለር ነው ነጭ የበዛበት፣ ብጫ የበዛበት፣ አረንጓዴ የበዛበት ነው የሚሰራው። ይህን ደግሞ በነጭ ከለር በጣም ውብ የሆነ ነው። እንደምታየው በጣም ነው የሚያምረው። ይሄ ከለር አገባቡ፣ ዲዛይን አመራረጡ፣ ሁሉ ነገሩ ጥንቅቅ ያለ ነው። በጣም ጎበዝ ጠላፊ ነው የሰራው። ይሄ ጨርቁ ደግሞ ስኳር ምን በሚባል አንደኛ ደረጃ ነው። ስለዚህ ኩታው ራሱ ይው ስፋቱ በጣም ሰፊ ነው። ተለቅ ያለ ነው፣ ትልቅ ነው። አዎ፣ ወርዱም ቁመቱም በጣም ረጅም ነው። ስለዚህ እንደ እነዚህ አይነት እንደምታዩ በጣም ቆንጆ ቆንጆ ኩታው ራሱ ተለቅ ያለ ነው። መቀነቱም እንደምታዩ በጣም ረጅም ነው እና ይመሳሰላል። ጥልፍና አብዛኛው ጊዜ ጥልፍና ጥለቱ አይመሳሰልም። እነዚህ ግን አንድ አይነት ናቸው፣ ይመሳሰላሉ። እንዳልከኝ አንድ አይነት ናቸው። በጣም ነው የሚያምረው። ይሄኛ ይሄ በጣም አሪፍ ኳሊቲ የሚባል ልብስ አለ። ጨርቁ ምንድን ነው ያልከኝ? ይሄ ስኳር መነን፣ አንደኛ ደረጃ የሚባለው ስኳር መነን። አይነጫጭም፣ ቆንጆ ነው ማለት ነው። አይነጫጭም፣ ስስ ነው። ይሄ በጣም በጣም አሪፍ ልብስ ነው። ይሄ በጣም ጥሩ አማራጭ ነው። በተለይ በተለይ ለእናቶች በጣም ቆንጆ አማራጭ ነው። እቺ ጥበብ ተሰርታ አልቃ፣ ዋጋው ምን ያህል ነው? ይሄ ዋጋው አምሳ አምስት ሺህ ብር ነው የሚባለው። በጣም ኳሊቲ ስራ ነው፣ አንደኛ ደረጃ ነው። ምንም ይወጣለት ነገር የለም። በቃ ከስተመር አመስግኖ መውሰድ ብቻ ነው ይሄ። ስለዚህ ይህም በአምሳ አምስት ሺህ ያገኛሉ። ይኸኛው ማለት ነው፣ አንደኛ ደረጃ ነው። ስኳር ምን ነው እንዳልኩሽ። ይህም ጥለቱ ነሳያቸው ለከስተመር፣ ጀርባው ጀርባው በጣም ሰፊ ነው። ይኸውልሽ በጣም ሰፋ ያለ ነው፣ ሰፊ ነው። ለስፋት አይሰራም አብዛኛው ጊዜ ቆንጆ ነው፣ በጣም የሚያምር። የሃምሳ አምስት ሺህ ብር ይባላል። እስቲ ሌላ ደግሞ እንግዲህ ከዚህ በተሻለ ምን አይነት አማራጭ አለ? ይሄ ደግሞ በጥቁር አሁን አብዛኛው ጊዜ በጥቁር ልብሶች አሉ። ጥቁር የሚመርጥ ሰው አለ፣ ጥቁር የሚመርጥ በጣም አሁን ፋሽን ናቸው። ጥቁሩ ለየት ባለ ስራ ነው የተሰራ። ይሄኛው ይሄ ኩታዋን ያት እቺ ደግሞ እንደነገርከኝ ኩታው በጣም ሰፊ እና ተለቅ ያለ ነው። ትልቅ ነው። አሁን በስኳር የሚሰራ አብዛኛው ጊዜ ትልቅ ነው። ወርዱም ሰፊ ነው በጣም። እቺ መቀነቷ ናት። እሷ መቀነቷ ነች። ይሄ ደግሞ ወዛም ይባላል። ለየት ያለ ስራ ነው። በጣም ሰፊ ነው። ጥርት ያለ ስራ ነው። በጣም ምንም ይወጣለት ነገር የለም። ያው ከጀርባው እንደዚህ አው ከጀርባውም ሰፊ ነው። ስፋቱ አይን ይሄው በጣም ነው የሚያምረው ይመስለኛል። ይሄ የተለመደ ነው። ዘመንም አያልፍበት ዘመን አያልፍበት ነው። ስራ በጣም በቃ ብዙ ደንበኞች ኤኒ ፕሮግራም ላይ የሚለበስ ልብስ ነው። አው ለሁልጊዜ ሰርግም፣ ለመልስም፣ ለክርስትናም ለሁሉም አይነት ስራ የሚለበስ ልብስ ነው። አው ለሁልጊዜም ተመራጭ የሆነ ልብስ ነው። እስቲ ከወገቡ በላይ ደግሞ ያለው ዲዛይን ምን አይነት ነው? ቪ በጣም ቆንጆ የሚያምር ልብስ ነው። የዚች ልብስ ዋጋ ስንትነውይስኳር ምንን ነው? ሁለተኛ ደረጃ ምም ያለ ጋር ጥሩ እንግዲህ። ከዚህ ደግሞ ፈካ ያለ ለሚፈልግ ሰው እስኪ ምን አይነት አማራጭ አላችሁ? አለ ለምሳሌ እንደዚህ አይነት ያለ ዲዛይን። ዋው በጣም ነው የሚያምረው ለየት ያለ እና ወጣ ያለ ዲዛይን ነው ለየት ያለ ስራ ነው ይሄም ትንሽ ያው የተወሰነ ጊዜ ቢቆይም ግን አሰራሩ ጥራቱ በጣም አሪፍ ነው ባሽ ጥራቱ ስራው ልቅም ያለ ስራ ዲቴይሉ ዲቴይሊንጉ በጣም አሪፍ ነው በጣም ጎበዝ ጎበዝ ጠላፊዎች ነው ያሉ እኔ ራሴ ባለሙያ ስለሆንኩኝ የጠልፍ ባለሙያ ያንዳንዱን ነገር እየለቀምኩኝ እያየውኝ ነው የምቀበላቸው አንገቱ የአንገቱ ዲዛይን ደግሞ ዲዛይን ቪ ነው፣ እንደምታዩ ቪ ነው። ይሄኛው አብሮት ልክ እንደነዛ አብሮት መቀነትና ኩታ አለው አይደል? አለው ጥበቡ ይሄ፣ የኋለኛው ጥበቡ ይሄ ነጠላው፣ ኩታውን ሁሉም የተሟላ ነው። ይህንን በጣም ነው የሚያምረው። የዚችኛው ዋጋ ስንት ነው? የዚችኛው ዋጋ አርባ ሺ አርባ ሺ አርባ ሺ እስቲ ብዙ ጊዜ ይመስለኛል አክሱም ጥበቦች አንገታቸው በቪን የተለመደው። እስቲ ከዚህ ደግሞ ለየት ያለ ዲዛይን ካለ እሱን አሳያል እና ያለን ሌላ ዲዛይን ካለ ምሳሌ እሱ በአራት ማዕዘን የተዘጋጀ ነው። ይሄኛው በአራት ማዕዘን የተሰራ ነው። ይሄኛው አየሽ፣ አሁን በአራት ማዕዘን የተሰራ ነው። ይሄ ደግሞ በጣም ከለርፉል ነው። ፈካ ያለ ነገር ለሚፈልግ ሰው በጣም ጥሩ አማራጭ። ከለር የሚወድ ሰው፣ በወግ ያለ ከለር የሚወድ ሰው ድምቅ ነው የሚያደርገው። ደማቅ ነው። አንገቱም እንዳልከኝ አራት ማዕዘን ነው። ደምቅ ያለ ነገር ለሚወድ ሰው ጥሩ አማራጭ ነው። በጣም በጣም አሪፍ ነው። እስኪ ጀርባው ጀርባውን ጥለቷን ያህል ይህን ይመስላል። ቆንጆ ነው መቀነቱ መቀነቱ ኮታውንም ይሄ ይመስላል ማለት ነው። አዎ እንዳልከው ከለርፉል ለሚወድ ሰው በጣም ጥሩ አማራጭ ነው። የተለመደ ከለር አይደለም። አይ ለየት ያለ ከለር ነው። የተለመደ ከለር አይደለም። እስቲ የዚችኛው ዋጋ ስንት ነው? የዚህ ዋጋም ሰላሳ ስምንት ሺህ ብር ነሽ። ሰላሳ ስምንት እስካሁን ምን ምን ነው? አንደኛ ጨርቅ ነው። በጣም ጥሩ እንግዲህ ከዚህ ደግሞ ቀጠን ያለ ጥለት ወራጅ ለሚፈልግ ሰው፣ እስቲ ቀጠን ያለ ደግሞ ካለ አማራጭ ያሳያል። ሞልቷል። ቀጫጭን ጥበቦችም ብዙ ናቸው። እንደምታይ አብዛኛው ጊዜ እነዚህ ቀጫጭን ጥበቦች ለአጃቢ፣ ለሰርግ ጥሪ በጣም አማራጭ የሚሆኑ ናቸው። እስቲ ከነሱ ውስጥ አሳየን ለተመልካቾችም ምርጫ እንዲሆን፣ ቀጠን ያለ ይሄ መካከለኛ ነው በእርግጥ እስቲ እንያት እና ግን ቀለል ያድርሽ ነሽ ነው አይሻ አው፣ ጉሩም ነሽ ከለሯ በጣም ነው የምታምረው። ይሄ ጥቁረቱ በጣም ነው ከለሩን አረንጓዴውን፣ ምኑን ድምቅ ያደረገው ድምቅ ያለ ነጭውም፣ አረንጓዴውም ኮምፕኔሽኑ ከጥቁር ጋር አው በጣም ደስ ይላል። በጣም ነው የሚያምር ይሄ ከለር ይሄ ዲዛይን ለሚወዱ ቆንጆ ጨርቅ ነው። ጥልፉ በጣም አሪፍ ነው። እስቲ ከወገቡ በላይ ምን አይነት ነው? ቪ ነው። አብዛኛው ቪ ነው አው አሁን አራት ማዕዘን እኛ ብቻ ነው አብዛኛው የምንሰራው እንጂ በትዕዛዝ በቪ ነው የተለመደ ነው አብዛኛው ጊዜ አክሱም ጥበቦች በቪ የተለመዱ ናቸው ከኋላውም ያለው ጥለት በጣም ነው የሚያምረው በጣም ትመሳሰላለች ከጥልፍ ዋጋ አንድ አይነት ነው የሚመሳሰሉት እቺ እንግዲህ እንደዚህ ተሰርታ ጥንቅቅ ብላ አልቃ ዋጋዋ ስንት ነው እችኛዋ ሰላሳ አምስት እስኪ ደግሞ ከዚህ ቀጠን ያለ ወራጅ ካለ ከዚህ ቀጠን ያለም አለ ዋው እቺ ደግሞ ቀለል ያለ ነገር ለሚወድ ሰው በጣም ጥሩ አማራጭ ናት። ሲምፕል ሆና ድምቅ የምታደርግ የምታምር ናት። በጣም አሪፍ ነች። ይወጣለት ነገር የለም። ስራው እንደምታየው ይሄ ቀጭራጭኖች የተለያዩ ቀጫጭኖች አሉ። እነዚህም አሉ፣ እነዚህም አሉ። እንደምታየው ይሄ ያለ ለምሳሌ ዋው ይሄም በጣም ነው የሚያምረው ለቤተ ክርስቲያን መሳለሚያ ቀለል ያለ ነገር ለሚፈልግ በጣም ጥሩ አማራጭ ናቸው። እነዚህ አሁን በዚህኛው ስንት ነው ዋጋው? ሀያ አራት አራት ሺ ብር ነች። ሁለቱም ሀያ አራት ሀያ አራት ቀለል ያለ ዋጋቸውም ጥሩ ነው። ከነ ኩታው ከነ መቀነቱ ስለዚህ ደንበኞች እዚህ ሲመጡ ከወገብ በላይ ያለውን እነሱ በመረጡት ዲዛይን ማሰራት ይችላሉ። ከወገብ በላይ ያለው ዲዛይኑ፣ ሼፑ፣ ከለር ኮምፒኔሽኑ የተለየ ነገር ከፈለጉ እሱንም ማስተካከል እንችላለን። ችግር የለም። እችኛዋ ራሱ በቃ በጣም ነው የምታምረው። ቀለል ብላ የምታዘንት አሪፍ ነች። በጣም ደስ የምትል ናት። ብዙ ጊዜ ይታዘዛሉ እነዚህ ልብሶች፣ ብዙ ሰው ነው የሚወዳቸው ቀጭን ነው። ፋሽናቸውም አያልፍም፣ ያው ጊዜ አይሽራቸውም፣ ቆንጆ ናቸው። አብዛኛው ጊዜ እነዚህ የአክሱም ጥበቦች እንዲህ እንዳማረባቸው ዘመን እንዳይሽር ምን ምን አድርገን በጥንቃቄ ማስቀመጥ አለብን? አዎ፣ እነዚህ አሁን ብዙ ጊዜ እናገረዋለሁ እኔ የአክሱም ልብስ አሁን ብዙ ጊዜ መታጠብ ያለበት ቶሎ ቶሎ አለማጠብ በጥንቃቄ መለበስ አለበት። ከዛ በቃ ተለብሶ አውልቀው ነፋሳ አስመጥቶ ቁም ሳጥን ላይ አጥፎ ማስቀመጥ፣ እንደዛ እያለ ረጅም ጊዜ መቆየት አለበት እንጂ አንድ የተለብሶ አንድ የሚታጠብ ልብስ አይደለም፣ ቶሎ ቶሎ መታጠብ። በጣም የሚያውቁ ሰዎች ያውቁታል። አንዳንድ ከስተመሮች እስከ አስር ሃያ ዓመት ሙሉ የማያጥ አሉ፣ ለባሾች ማለት ነው። ስለዚህ እንዲሁ እንዳማረበት እንዲህ ቆይ፣ ቶሎ ቶሎ መታጠብ የለበትም። ጥሩ እንግዲህ፣ እስቲ ሌላ ምን ዓይነት አማራጭ አለ? ሌላዎች አማራጮች አሁን በዚህ በቀጫጭኖቹ መልክ ሌላ፣ አሁን ይሄ ዲዛይኑ አሁን ይቺ አሁን ቆንጆ ናት። እንደምታያት አሁን ቀለል ያለች ነች። ቀለል ያለች ጥቁር ነገር ለሚወድ ሰው ጥሩ ምርጫ ናት። በጣም ነው የምታምረው። አይ ታምራለች። ስቲጃር ጥለቷም እንደዚህ ታምራለች። ጥለቱም ቆንጆ ነው፣ ያምራል። እንዲህ ጠቆር ያለ ነገር ለሚወድ ሰው ጥሩ አማራጭ ነው። ኩታዋ ይቺ ናት። ያው ብዙ ሰው ነው የሚፈልገው፣ በጣም ብዙ ሰው ይፈልገዋል። ይሄ ተመራጭ ነው፣ በጣም ተመራጭ ነው። የዚህቻ አሁን ዋጋዋ ሀያ ስምንት ሺህ፣ ሀያ ስምንት ሺህ፣ ሀያ ስምንት ሺህ እነዚህ ይመሳሰላሉ። ሰፋፊዎቹ ወደ ሰፋፊዎቹ ወይ ወደ መካከለኛ ልውሰድሽ እና ሁሉም ነገር ማየት ለተመልካችም እንደ አማራጭ እንዲሆኑ ሌሎች መካከለኛ መካከለኛ ጥልፎች አሉ። አሁን በጥቁር አሁን ይሄ አየሽ፣ ቅድም ያየሽ አርባ አምስት ያልኩሽን፣ በዚህኛው ደግሞ እንደምታየው ይሄ ከቅድሙ ሰፋ ይላል አይደል? ይሄ ቀጭን ነው። ይሄ ሰፊው ጥቁሩ እንደዚህ ይሄ ሰፊ ነው በጣም ይሄኛው ቀጭን ነው። ለሱ ሳይዝ ሆኖ ቀጭን ነው። ቀጭን የሚወዱ አሉ። ይሄ መካከለኛ ነው ቀጭን ነው መካከለኛ መካከለኛ ነው በጥቁር ሆኖ መካከለኛ ማለት ነው። ጥለቷም መካከለኛ ነች ነው የምታያት። በጣም ነው የሚያምረው ያው የተለመደም ቢሆን ዘመን የማይሽረው ሁሌ መለበስ የሚችል ቆንጆ ጥበብ ነው። የዚች ጥበብ ዋጋዋ ስንት ነው? የዚህ ጥበብ ዋጋ 35 ብር፣ ችግር ያለው እስከ 33 ይሸጣል፣ ቅናሽ ይደረጋል። ሌላ ደግሞ በጣም ፈካ ያለ ለሚፈልግ እንዲህ ጥቁር ጥለት ለሌለው የሚፈልግ ሰው ስለሚኖር ለእነሱ ደግሞ ያለውን አማራጭ ብናይ በጣም ምርጥ ነው። በጣም ነው የሚያምረው። ይሄ በሚገርም ሁኔታ ነው የተሰራው ይሄ ስራ። ዋው ዲዛይኑ በጣም በጣም ያምራል። ከለር አገባቡ፣ ዲዛይኑ፣ ሁሉ ነገሩ ስራው ልቅም ተደርጎ የተሰራ ነው። በጣም ረቂቅ ነው ስራው። በጣም ነው የሚያምረው። በጣም ነው የሚያምረው። የእጅ ስፋቱ ራሱ ይሄው ስፋቱ በጣም በሰፊ ነው የተሰራው። ያስታውቃል። በደንብ ጥንቅቅ ተደርጎ የተሰራ ስራ። በስራ በኩል እኛ በጣም ተጨንቀን ነው የምንሰራው ምክንያቱም አብዛኞቻቸው ደንበኞቻችን ጥሩ ነገር ነው የሚፈልጉት። ወደ ውጭ ሀገር በፖስታ በዲ ኤችኤልም እንክላቸው እና እዚህ በጥንቃቄ ነው የምንሰራላቸው። ትልቁ ነገር ደግሞ ምንድን ነው? እምነት እኛ ሀሴት ጥበብ ላይ ስትመጡ እምነት ላይ ትልቅ ነገር እንሰራለን። በተባል ነው መሰረት በጥንቃቄ ሰርተን በሰዓታችን እናደርሳለን። በጣም ጥሩ አብርሃም። እቺ እንግዲህ፣ እንዲህ ተሰርታ ጥንቅቅ ብላ አልቃ፣ ዋጋዋ ምን ያህል ነው? እቺ ዋጋ አርባ አምስት ሺህ በጣም ነው የሚያምሩ። ይሄ ስራ ቦታውንም በጣም ትልቅ ነው፣ መቀነቱን በጣም ረዥም ነው እንደምታዩ፣ ነው ጥለቱም ሰፊ ነው። በጣም ግሬስፉል ነው ይሄ ጥልፍ። እንዳውም በቀጭን ነው የተለመደው እኛ ግን ሰፋ አድርገን እየሰራ ነው። ይሄንን ውይ በጣም ነው የሚያምረው። ይሄ እኔ እስካሁን ካየዋቸው እንደ እኔ ምርጫ በጣም የወደድኩት ይሄንን ነው። ያምራል በጣም እነዚህ የአክሱም ጥበቦች። ቢታዘዙ እንግዲህ በምን ያህል ጊዜ ይደርሳል? አሁን በትዕዛዝ ከሆነ ማክሲማም አንድ ወር ነው። ከሀያ አምስት ቀን እስከ አንድ ወር ነው ምንጨርሰው ማለት ነው። በጥሩ ሁኔታ ተሰርቶ እንዲያልቅ አንድ ወር ይፈልጋል ግዴታ አንድ ወር ይፈልጋል። ጥንቃቄ እንዲሰራ ማለት ነው። መልካም እንግዲህ፣ እስኪ ያላየ ነው ያላሳየን ሌላ አማራጭ ካለ ከነዚህ አክሱም ጥበቦች የምታሳየን ካለ እስኪ። ለምሳሌ እች ማለች ብቻ አሁን ለየት ያለች ናት። የድሮ ዲዛይን ሆና በአዲስ መልክ ሰርተናት ነው። በጣም ነው የሚያምረው። አልተለመደም፣ ብዙ ሰው ላይ ያልተለመደ ነው ቆንጆ ነው። ለየት ያለ ነው። እኛ ጋር አሁን አንዳንድ ጊዜ ለየት ያለ ስራ የተለየ፣ የተለመደ ብዙ ጊዜ አንይዝም። የተለመደ በፍላጎታቸው ሆኖ የተለያየ ነገር ደግሞ አዳዲስ ነገር እየሰራን ለከስተመር እናቀርባለን እንጂ አሁን ለየት ያለች ጥበብ ነች። ይሄ ፈካ ያለ ነገር ከለር ያለው ነገር ለሚመርጥ ሰው በጣም ቆንጆ አማራጭ ይመስለኛል። በጣም በጣም አሪፍ ነች። እቺ አሪፍ ናት የተለመደች ለእናት ስጦታ መስጠት ለሚፈልግ ሰው ለእናቶች፣ ለእናቶች ይሆናል። ለእናቶች ስጦታ መስጠት ለሚፈልግ ሰው ጥሩ አማራጭ ናት። ኩታዋም ተለቅ ያለ ነው አይደል? ኩታው መቀነቱ ትልቅ ነው። በቃ ይኸው ለቅድሙ እንዳሳየው በጣም ረጃዥም ነው። ችይ ረጅም ናት። መቀነቱ አንሳስትም። ለመቀነትና ለነጠላ አንሳስትም። በቃ ሰፊ አድርጋችሁ ስሩ ነው የምናች ለሸማኔዎቻችን፣ በጥንቃቄ የምናሰራው። ዋው ይሄ ለእናት በቃ ጥሩ ስጦታ ነው የሚሆነው። ቆንጆ አማራጭ ነው ለእናት። የዚች ዋጋዋ ስንት ነው? የዚች ዋጋ 35 ብር እናደርጋቸዋለን። ችግር የለውም። ጥሩ እንግዲህ፣ መነን ደግሞ ለሚፈልግ ሰው እዚህ ጋር መነኖቹ ይታዩኛል። ከዚህም ዋጋቸው ቀነስ ያደርጋል አይደል? አዎ፣ መነኖች አሉ። አሁን የእጅ ጥልፍ ሙሉ ለሙሉ አሉ። ከዚህ የሚወደድም አለ የሚቀንስም አለ። ላሳይሽ እስቲ ያሉን አሁን ላይ ፋሽን የሚባሉ የሚለበሱትን አሳየ ምስቲ። ለምሳሌ ቻውን በቀጭ ነዋ ዲዛይን ቀለል ያለች ነች። ዋው በጣም ነው የሚያምረው። ቅልል ብሎ ድምቅ የሚያደርግ ነው። አዲስ ነች። አምስት አርብ ነው የተሰራው። ይሄኛው በአምስት አርብ ሆኖ በሁለት አይን መነን በሁለት አይን መነን ከወገቡ በላይ። ዲዛይኑ ምን አይነት ነው? ቻውን አንድ ከስተማር ያዘዘችን ነች። በጣም ጥልፏን ያው ረቂቅ ነች ነው በእጅ ነው አይደለ? ይህ ወራጁ የሚጠለፈው ለእጅ ጥልፍ ነው ች በጣም ነው የምታምረው። ሰርግ ተጠርተው ቢሄዱ ለክርስትና በጣም ቆንጆ አማራጭ ናት። እቺ እንዲህ ተሰርታ አልቃ ስንት ነው ዋጋዋ? እቺ ሀያ አራት ሺህ ብቻ ነች። ሀያ አራት ሺህ። ቀጭን መሆኗ ሳይሆን ዲዛይኗ ለየት ያለ ነው። ጥበቡ ቀጭን ሆኖ በጣም ነው የሚያምረው። ከለር አገባቡ ዲቴይሉ ሁሉ ነገሩ ከጥልፉ ጋር በጣም አዎ፣ ከለራቸው አንድ ላይ ይለያይም። ይቺ በጣም ነው የምታምረው። እስቲ ሌላ ደግሞ ምን አይነት አማራጭ? ሌላ ደግሞ በመነን ሆኖ ይሄ ደግሞ የውልሽ፣ ይሄ ደግሞ እንደዚህ አይነት በጣም ውብ የሆነ የእጅ ጥልፍ ብቻ ነው ይሄ ይሄ ራሱ በጣም ነው የሚያምረው። ይሄ መሬቱም የእጅ ጥልፍ ነው። ከታችም በጥልፍ ነው የተሰራው። በጣም ረቂቅ ስራ ነው። ዋው በጣም ነው የሚያምረው። ይሄ ራሱ ዶቋ ከለር ለሚወዱ ሰዎች በዶቃ ከለር ነው የተሰራው። የአንገቱ ዲዛይን ምን አይነት ነው? አንገቱ ቪ ነገር ነው አይደል? ቪ ነው፣ ቪ ነው። ይሄ በቃ ዝም ብሎ በደንብ የሚያደምቅ የሚያምር ነው። ሰፊ ነው የተሰራ ነው። በጣም ነው የሚያምረው። ነጠላውንም እንደዚሁ የእጅ ጥልፍ ነው ይሄኛው። ነጠላውም? አዎ ነጠላውን የእጅ ጥልፍ ነው፣ በሁለት አይን መነን ሆኖ አራት አረብ ነው ይሄኛው። የዚች ዋጋስ ምን ያህል ነው? የዚች ዋጋ አርባ አምስት ሺ ብር፣ አርባ አምስት ሺ ብር ነች። እንዲሁም እሺም ደግሞ እንድልክ እንደ እሷ ሆና የእጅ ጥልፍ ነው። ይሄም ይሄ ደግሞ በጣም ነው የሚያምረው። ይህም የእጅ ጥልፍ ነው፣ ከታችም የእጅ ጥልፍ ነው፣ በሙሉ ጥልፍ ነው ይሄኛው የጠራውንም ጥልፍ ነው። በጣም ነው የሚያምረው። ይሄ ዋጋቸው አንድ ነው ከሷ ጋር ቺም አርባ አምስት ሺ ብር ነች። ይሄ አምስት አርብ ነው በጣም ነው የሚያዘንጠው። ይሄ በጣም ነው የሚያምረው ዲቴይሉ ሁሉ ነገሩ ልቅም ታደርገው የተሰራ ነውጣ። ስለዚህ ይሄኛውም አርባ አምስት ሺ የአርባ አምስት ሺ አርባ አምስት ሺ ብር ነው። እሺ ከዚህ ደግሞ እስቲ ቀነስ የሚያደርግ ካለ በመነን አመናን ይሄ ነው። ምን ይመም ሀያ አራት ሺ ብር ይሄኛው ነው። በቃ ቀጭ ነው። ይሄ ሀያ አራት ሺ ብር ነው። ስለዚህ እነዚህ ሳያቸው ለክርስትና፣ ለሰርግ ጥሪ በጣም ተመራጭ ልብሶች ይመስሉኛል። ምናልባት ለክርስትና ላለባቸው ሰው የወንዱንም በትእዛዝ ትሰራላቸው። ተመሳሳይ ነው የሚሰራው። ተመሳሳይ ነው የሚሰራው። በምን ያህል ጊዜ ይደርሳል? ይሄኛውን ሄደን አሁን እንትንም ከፈለጉ እንደምታዩ፣ ይሄ ደግሞ ይሄ ይመስለኛል የሙሽራ ነው። ይሄ ለሙሽራ ለቀለበት ምናምን የሚሆን ስራ ነው። ገና አልተገጠመም። ሳይገጠም ስለደረስሽብኝ ነው እንጂ ተገጥመው ብታዩ በጣም ነው የሚያምረው። በጣም ነው የሚያምረው፣ ለሽምግልናም አዎ ሌላ ጊዜ ስለምትመለሺ ይሄ ተገጥመው እናየዋለን። ቀጣይ ላይ ተሰርቶ ይጠብቀኛል ብዬ አስባለሁ። በጣም ይሄ ማለት በሲንጀርም እንደምንሰራ ከስተመሮቻችን እንዲያውቁ ብይ ነው እንጂ ሳይገጠም ማየቱ ትርጉም አልነበረም። ግን ይሄ ዲዛይኑ በጣም ነው የሚያምለት ያለ ነው። እስቲ ከወገብ በላይ በሚፈልጉት አይነት ዲዛይን እንሰራለን ብለኛል። እንደነዚህ አይነት ብትን ጨርቆችን ምን ያህል ነው ዋጋቸው እናንተ ጋር? አሁን ይሄ አልቆለት ከወገብ በላይ በመረጡት ዲዛይን ይመርጡና፣ ይሄ አምሳ ሺ ብር ነው። ከወገብ በላይ በፈለጉት ዲዛይን ሙሉ ጥልፍም ማድረግ ይችላሉ። ከጀርባም ከፊትም ሙሉ ጥልፍ ማድረግ ይችላሉ። በስንት አርብ ማግኘት ይችላሉ? ይሄ በአራት አርብ ነው የሚሰራው። አብዛኛው ጊዜ በአራት አርብ፣ አምስት አርብ ከሆነ ይሄ ሲበዛ ጥፍጥፍ ብሎ ዲዛይኑ የዚህ ያጠፈዋል፣ አይሸከመውም። ይሄ በጣም ነው የሚያምረው በተለይ ለሽምግልና ለሙሽሪት ለመሸ ለጣለበት በጣለ ሁሉም ነገር ይሆናል። ይህንን ቆንጆ አማራጭ ነው። እነዚህ ልብሶች እኔ በጣም የወደድኳቸው፣ በተለይ በተለይ ለክርስትና በጣም ተመራጭ ናቸው። የወንዱንም ጨምረው ማዘዝ ይችላሉ አይደል? አንድ ተመሳሳይ ለምሳሌ አሁን ይሄ ሄደን የምታዥን ይሄንንም የባለቤትሽን አንድ አይነት አድርገን እንሰራለች አንድ ላይ በዚ ተመሳሳይ። በምን ያህል ጊዜ ይደርሳሉ መነኖቹ? መነኖቹም እነዚህ ከአንድ ወር በላይ ነው የሚፈጁስ ከአንድ ወር በላይ ይሄ የእጅ ጥልፍ ነው። ይሄ በሙሉ የእጅ ጥልፍ ስለሆነ በጣም የሚያቆይ ነጠላውንም በሙሉ የእጅ ጥልፍ ነው። ስለዚህ ጊዜ ይወስዳል። ቀደም ብለው ይዘዙ። እሺ፣ እዚች ጋር ደግሞ እኔም ከእናንተ ነው የለበስኩት። የዚች ዋጋዋ ምን ያህል ነው? ይቺኛዋ እንደምታያት አዲስ ዲዛይን ነች። ብዙ ሰው ብዙ ጊዜ ሰርተናታል። እችም የአንድ ከስተመራችን ናት። ዋጋዋ ሰላሳ ሺ ብር ነች። በዚች ሰላሳ ሺ ብር ማግኘት ይችላሉ። እቺ ራሱ ቀለል ብላ በደንብ የምታዘንጥ ነጠላ አላት የራሷ። እዚች ጋር እንደምታዩ መስቀል መስቀል አላቸው እዚች ስር ላይ የራሷ ነጠላዋም ልክ እንደ ታችኛዋ ነው የምትወጣው። በጣም ነው የምታምረው። በጣም ነው የምታምረው። በደንብ ነው የምታዘንጠው። እኔ በጣም ነው የወደድኳት። ታምራለች። እዚህ ጋር ደግሞ መነን ልብሶች ይታዩኛል። እስቲ መነን ልብሶች አሳየንና አዎ የመን ልብሶች እንዳሉ እንደሚታዩ አሉ፣ ብዙ ግን ከነሱ በፊት አንድ አንድ ልብስ ላሳይሽ እና የአክሱሙን። እሺ ደስ ይለኛል። ችኛዋ እንደምታያት ኩታዋን ይሄ ኩታዋ ነው። ይሄ ደግሞ በጣም ለየት ያለ ነው። እየተለመደ አይደለም፣ አዎ ቅርብ ጊዜ የመጣ ነው ይሄ ዲዛይን። ዋው በጣም ነው የሚያምረው። ወራጁም ሰፋ ያለ ነው፣ ሰፋ ያለ ነው ጥበቡ በጣም ነው የሚያምረው። ድምቅ ያደርጋል። ድምቅ ያለ ነው ነገር ነው። ጥቁር አለው። ለየት ያለ ስራ ነው። ለየት ያለ ነው። ከለር አገባቡ ሁሉ ዲቴል ነገሩ በጣም ነው የሚያምረው። በጣም ጥልፉ ምንም የሚወጣለት ነገር የለም። እንደምታየው ከንትኑ ጋር ይመሳሰላል። ከጀርባው ካለው ጋር ጋር በጣም ነው የሚያምረው ይሄ ይህም እንደ ሌሎቹ ኩታና መቀነት አለ አለሁሁሉም እቺን ደግሞ እንዲተሰርታ ጥንቅቅ ብላ ዋጋዋ ምን ያህል ነው? አርባ ሺ ብቻ ነች። እቺን በአርባ ሺ ማግኘት ይችላሉ። በጣም ነው የሚያምረው ይሄ ራሱ ለየት ያለ ያልተለመደ ነው፣ ግን በደንብ ነው ለፕሮግራም የሚያደምቀው። እንግዲህ አብርሃም፣ እኔ ባየሁት ተመልካቾች አሴት ጥበብ መጥተው ምንም የሚያጡት ነገር የለም ከአክሱም ጥበብ ጀምረን እስከ መነኖች ድረስ በጣም የሚያማምሩ አማራጮች አሉ። በመጨረሻ ግን ማለት የምትፈልገው ነገር ካለ ደግሞ እድል ስጥ። አዎ እንዳየሹ ኤደን አሁን ከመነን ጀምሮ የአክሱም ጥልፍ እንደዚሁም የሲንጀር ጥልፎችም ከተፈለገ በፈርጥ የተጣበቀ የሚፈልጉ ከሆነ ሁሉም ነገር ሞያችን ነው እኛ ሞያችን እንደሆነ ያው እንዲያውቁ እፈልጋለሁ። ስለዚህ የፈለጉትን ዲዛይን ካለ ወደ ሀሴት ጥበብ ያምጡትና ካዩትና ካገኙት ጥልፍ ተሻሽሎ በጣም ቆንጆ ሆኖ ተሰርቶ እንደሚላክላቸው እርግጠኛ መሆን ይፈልጋሉ። እኔ ጥሩ እናንተን እንግዲህ እንዴት ማግኘት ይችላሉ? ማዘዝ ለሚፈልግ እዚህም ደግሞ ሱቅ መቶ እነዚህ ሬዲ ሜድ ናቸው አደለ? ሱቅ መቶ ያሉትን መግዛት ለሚፈልግ ሰው የት ነው የምትገኙት? አድራሻችን ሀያ ሁለት ነው አዲስ አበባ ሆኖ ሀያ ሁለት ወርቁ ህንፃ ፊት ለፊት አመለገበያ ሀሴት ጥበብ ብሎ ያገኙናል። አስራ አምስት ቁጥር እንገኛለን ሀሴት ጥበብ በዚህ በዛ ስልካችንም አለ። ስልካችን ደውለው ማዘዝ ይችላሉ። በፈለጉ ሰዓት ጊዜ እየዘዙ በጥራትና በታማኝነት ተደራሽ እናደርግላቸዋለን። በጣም ጥሩ። እኔም እንግዲህ እስክሪኑ ታች ባለው ስልክ እንዲደውሉ፣ ሱቅ መጥተው ያለውን ነገር አይተው የወደዱት ካለ እንዲገዙ መልክቴ ነው። ስለነበረን ቆይታ በጣም አመሰግናለሁ። እኔም አመሰግናለሁ ደን